ሰላን እ የማንቸስተር ደጋፊ አርሰናል ደጋፊን ይሰድባል። ይህን ስለሚሰማው ነው እንጂ ምንም ስለሚመለከተው አይደለም። የማንቸስተር ሲቲ ስ ላለ አይደለም። ያህን ነው ፊልም አደርገው ሶ በተሻለ ጥሩነው ብንከባበር ጥሩ ነው። የሰው ልጅ ለምሳሌ ኔ ማንለበ ኢክራምን መወዳት ከሆነ ኢክራምን መስደብህ ሊያስደስተኝ አይችልም። ሶ ነቢዩ መሐመድ ስላ ሰለም ሙስሊም እንዳለ ይወዳቸዋል። ሰው እሳቸውን ስትነካ ይህን ሰው ልትነካ እንደፈለግ ግልጽ ነው። ስለዛ መነጋጋቱ አያስፈልግም። ፕላስ አንተ ጌታን አምላክ ብለ የወደድከውን ሰው ምንድን ነው እያስከውን ሰው ጌታ አምላክ ብለ ያስከውን ሰው እኔ መጥቼ እሱ ኮንዲ ነው ምናምን ብለ ደስ አይለም። አንተ ንምሰድ ቢሚዴት ዛስፋይ ደስ ያለን አቅም አዎ የኔ እናት ሰለምቴ ናት። ሙስሊም የሆነችው የኔ እናት አንብባ ተደርታ ምናምን ነው ቢያዲያ በእስልምና ላይ ነው የተወለዱ። እኛ ከመዶዳ በፊት ሰላምቲ ነው የእሷ ቤተሰብ እና አልሐምዱሊላ ደግሞ ደስ ይላል። አንብባ ተረድታ ሙስሊምን እስልምናን ተቀብላ በጣም በጣም ማኔጅ የምታደርገው ቤታቸውን እሷ። ብዙ ዋጋ ቅብላለች ከቤት ወጣለች ሰለሰለመች ምናም። ከዛ ግን አክስት ካደረጋት በኋላ በጣም የሚኮሩባት እሄዳቸው። ወበሽር ሳቢሪን

ያሰብናቸው ነገሮች ሁሉ ተሳክተው የሚወዱና የምንወዳቸውን ከጎናችን አድርገን ለብዙ ወጣቶች ተምሳሌ ትሆነን ለማንምና ለምን ሳንበገር በፍቅር በመዋደድ በመተሳሰብና በእዝነት ብዙ ዓመታትን እንደምናሳልፍ አምናለሁ። ታዲያ በዚች ዱኒያ ማንም ዘውታር የለምና ወደ አኼራ ስንሄድም በጀነት ደግሰን እንደምንጋባ የተገባባ ነው፣ ቃል የሚረሳ አይሆንም። ያኔ ውድ ባል የልጆቼ አባት፣ ሁልጊዜ እኔ ጋር ያለህ ቦታ በምክንያትም ያለ ምክንያትም የሚቀንስ አይደለም። እወድሃለሁ። ሁሌም ከአጠገቤ እንዳገኘህ የዘውትር ድዋይ ነው። በድጋሚ እወድሃለሁ፣ አፈቅረሃለሁ። ይህ ደብዳቤ ከልቤ ለመወዳትና ለማፈቅራት፣ ለአብራኬ ክፋይ፣ ለልጆቼ እናት፣ ውዷ ባለቤቴ ይድረስልኝ። ውዷ ባለቤቴ ሰላምና ፍቅር ጤና ሁሌም ቢሆን ለአንቺ ይመኛልሻለሁ። እኔም ቢሆን ሰላሜን ጤናዬን የማገኘው በአንቺ በመሆኑ በእነዚህ ነገሮች ሞልተው እንዲትረፈረፍልሽ ሁልጊዜ ምኞቴ ነው። በዚች ምድር እስካለው ድረስ የህይወቴ ህይወት፣ የመኖሬ ሚስጥር፣ ምድራዊ በረከቴ፣ በማንም በምንም የማለውጥሽ ውድ ነገር አንቺ ነሽ። ምን ጊዜም በዚህ ዱንያ ላይ እስከተፈጠርኩ ድረስ አንቺ ታስፈልግኛለሽ። ዛሬም፣ ነገም ሁሌም አፈቅድሻለሁ። እኔ ባለሁበት ቦታ ሁሉ አንቺ ያለሽ፣ የኔ ስም ባለበትም እንደዛው። እድሜን ሙሉ ከአንቺ ጋር ማሳለፍ የሁል ጊዜም ምኞቴና ሀሳቤ ነው፣ ግቤም ጭምር እናቴ። እናም የልጆቼ እናት አንቺ ወደ እኔ ህይወት በመምጣትሽ ደስተኛ ነኝ። ምክንያቱም ህይወቴን እንዳዲስ ሰድረሽልኛል። ባዶ ነበርኩ፣ ሙሉ አረግሽኝ። ከአንቺ በፊት ህይወት ደብዛዛ ነበር። አንቺ በመምጣትሽ ደመቀ፣ እጅጉን ተውቧል። እንደገና ሰርተሽኛል። በኔ ህይወት መስመር ውስጥ ትልቁ ድርሻ ያንቺ ነው። በጣም የምወደውን ኑሮ እንድኖር ነው ያደረግሽኝ። ይህም የአንቺ ጥረት ስላለበት ለአንቺ ያለኝ ምስጋና ላቅ ያለ ነው። እየዕለቱ ስላንቺ አስባለሁ፣ ስላንቺ አልማለሁ። ሳስብሽ ብዬ ሳስብሽ አድራለሁ። ከአንቺ ጋር ያሳለፍነው የትኛውም ጊዜ ለእኔ በጣም ውድ ነው። አንቺ ጋር ስሆን ዓለም ሁሉ ውብ ይሆንልኛል። ነገሮች ሁሉ ትክክት ይልልኛል። የሚያሳስበኝ ሁሉ፣ የሚያስጨንቀኝ ነገር ሁሉ ይርቀኛል። በአንቺ ሁሉ ነገር ይነረሳለሁ። አንቺ በጣም ልዩ ሰው ነሽ። ለአንቺ ያለኝ ፍቅር በየቀኑ የሚቀጥል የሚጨምር ነው። አብረን ደስ የሚሉ ረጅም ዓመቶች እናሳልፋለን። ወደፊት ምን እንደሚፈጠር አላውቅም። ነገር ግን አንቺ ከጎኒስ ካለሽ ሁሉም ነገር እንወጣዋለን። የኔ ውድ ሚስት፣ ሁሉ ጊዜ መወዳደልሻለሁ። የአንቺው ዚላስ። የተከበርክ በልቤ ውስጥ የነገስክ የተወደድክ ውድ ወንድ፣ ዛሬ በዚህ መድረክ የቆምኩት አንተን ባሌን፣ የልጆቼን አባት፣ በጨለመ ጊዜ ብርሃኔን፣ በደከምኩ ጊዜ ድጋፌን፣ በታመምኩኝ ጊዜ መድኃኒቴን፣ ሁሉ ነገሬን የሆንከውን አንተን ለማመስገን ነው። ምስጋና ለአንተ ክብር የማይመጥም ቢሆንም እስኪ ቃላት መግለጽ የቻሉትን ያህል ላወድስህ። በእርግጥም ልትወደድ የሚገባህ ባልነህና የኔ ባል፣ ብዙ ነገርህን ሳትሰስት ጊዜህን፣ ፍቅርህን፣ ልብህን፣ ራስህን ሰጥተኸኛል እና አመሰግናለሁ። ለልጆቼ ምርጥ አባት ነህና፣ አላህዬ አንተን የኔ በማድረጉ አመሰግነዋለሁ። ትላንትና ባሌ ባዶ ነበርኩ፣ ዛሬ በፍቅርህ ሞላሀኝ። ትላንት ብቸኛ ነበርኩ፣ ዛሬ ውብ የሆኑ አምሳሎችህን በአላህ ፍቃድ ሰጥተኸኛል። አመሰግንሃለሁ። ጌታዬም አንዳችሁን ለአንዳችሁ ልብሶች አደረግናችሁ አለ። በእርግጥም ልብሴ ነህ፣ ገበናዬን የምሸፍንብህ። በመካከላችሁም ውዴታና እዝነትን አደረግን አለ። አንተ ፍቅርንም ራህማንም ሰጥተኸኛልና አመሰግንሃለሁ የኔ ባል። የትኛውም ቃል ስላደረክልኝ ነገር ለምስጋና ብቁ ሆኖ አይደለም፣ እንዲያው ለነገሩ ያህል እንጂ ባይሆን አላህዬ እንለምነዋለሁ፣ በዱንያም በጀናው ያስደስትህ ዘንድ። እናም እልሃለሁ፣ እወድሃለሁ። አላህ ትዳራችንን ይባርክ። አመሰግንሃለሁ፣ ውዷ ባለቤት። አንቺ ለማመስገን ብዙ መጽሐፍ ቢኖርብኝም በአንድ ገጽ ወረቀት ብቻ ስለተባልኩኝ ከብዙ በጥቂቱ ይህን የምስጋና ጽፌልሻለሁ፣ እና ተቀበይ። ውዷ ባለቤቴ፣ የህይወቴ ብርሃን፣ የደስታዬ ምንጭ፣ የኔነቴን አረጋገጥኩብሽ፣ ህይወቴን በትክክለኛ የትዳር አጋርነት ሙሉ ያደረግሽው ቤቴን በፍቅርና የኑሮዋችን ጌጥ የሆኑትን እንቁልጆችን ያሳየሽኝ እውነቴን ነው። የማመስገኛ ቃላቶች ብቻቸው በቂ ባይሆኑም ነገር ግን መመስገን ስላለብሽ ይሄን የምስጋና ጽሁፍ ከብዙ በጥቂቱ ይገባሻል እና እጅጉን ከልቤ ወድሻለም። ደግሞም መወደድም መፈቀርም እስከ ህይወት ፍጻሜ የሚገባሽ ትክክለኛ የህይወት አጋር ነሽና አንቺ እንደሰጠኝ አላህ ሱብሓነሁ ወተዓላ ከኔ ምንም የሚፈልገው የለምና ማመስገን ፈቅዶልኛል። ምስጋና ለጌታ ይሆን። እስካሁንም በደስታ አብሬሽ እንደኖርኩኝ ቀሪውንም ዘመናችን በአላህ ፍቃድ ያማረ እስከ መጨረሻ የበለጠ ብዙ ወልደን ልጆቻችንን ለኢስላም እና ለሀገራቸው የሚጠቅሙ አድርገን የልጅ ልጆቻችንን የምናይ አርአያና ምሳሌት የሆነ ኑሮ እንዲያኖረን አላህንም አጸናዋለሁ። አሚን። ለዘላለም እወድሻለሁ። አላህ ከሰጡኝ መልካም ነገሮች መሀል አንዱ አንተ ነህ። ሙሉነቴ ባንተ ነው። መጫወት ሲያስፈልገኝ እንደ ጓደኛ ምታቃልደኝ፣ እርዳታ ሲያስፈልገኝ ቀድመሃለው ምትለኝ፣ ሰዎች በነኩኝ ሰዓት እንደ ወንድም መከታ ምትሆነኝ፣ በተሳሳትኩ ሰዓት የምታርመኝ፣ በእኔ ህይወት ውስጥ ሁሉንም ነህ። የተለየ ቦታ ልቢ ውስጥ አለ። በደስታና በመልካም ጊዜዎች ብቻ ሳይሆን በሁሉም ሁኔታዎች አብሬ ለመሆን ቃል ገባለሁ። እወድሃለው አከብረሃል ዋል። የኔ ሚስት እባንቺን ወደለኛ የሆንኩት ትልቁ ስጦታ የኔ ሚስቴ የኔ ጠንካራ ሴት በሐዘኔም በደስታ የሚያልጠለኝ ህይወቴ። ያው የኔ ነቢ እንዳሉት ሴቶችን አደራ ቃላቸውንም በደንብ በመተግበር በሙሐባና በደስታ ላይ ደስታ ጨምረን እንኖራለን። የኔ ሚስት አመሰግናለሁ። አላህ ሙሐባችንን ጨምሮ ጨምሮ ጀነተል ፊርዶስ ያስገባን። አሚን፣ አሚን፣ አሚን። ታውርቻ አልጨርስም። ፍቅሬን በቃል ከምገልጸ በላይ እወዳለሁ። እናም ስለምትረዳኝ፣ ስለምታግዘኝ፣ ከጎን ሆነ ስለምታበረታታኝ ስለምታግዛኝ በጣም አመሰግናለሁ። ከአላህ በታች ያለኸኝ ነህ። የምትወደኝ፣ የምትንከባከበኝ፣ የምታግዘኝ እድሜህን አላህ ያርዝምልኝ። ኑርልኝ፣ በደስታ እንድንኑርም አላህ ያድርገን። ያን ይወድ ባል ከአንተ ጋር ባለኝ ህይወት በጣም ደስተኛ ነኝ። በጣም ደግሞ እወዳሃለሁ። ግርም የሚላይ ነገር ታግዘኛለህ። ሳኮርፍም ስቆጣም በፍቅር ይዘህ ትመክረኛለህ። ጸባይን ችለ የምታግዘኝ አንተ ብቻ ነህ እና ኑርልኝ። እወዳሃለሁ ህይወቴ እውነትም ህይወቴ ነህ። አጋሪ፣ ደጋፊ፣ የልጅ አባት ለሁሉም ነገር በጣም አመሰግናለሁ። ፍላጎቴን ስለምታሟላለኝ የን ይወድ የኔ ተወዳጅ ወላሂ እንዳንተ ታጋሽ አመስጋኝ ሰብረኛ ሰው አላየሁም። የኔ ባል ካንተም አልፎ መልካምነትህ እኔንም እየለወጠኝ ነው። እንደ ባል እንደ አባት እንደ ወንድም ስለሆንክልኝ አመሰግናለሁ። እናም ቀሪ ዘመኔን ቀን በቀን እንደ አዲስ ልወድህ ላፈቅርህ ልንከባከብህ ላገዘ ቃል ይገባለሁ። ህይወቴ የኔ ባል አብዝቼ እወድሃለሁ። አፈቃለ ለውዷ ሚስቴና የልጄ ናት። የኔ ውድ ሚስት፣ ምን ብዬ እንደምጀምር አላውቅም። አንቺ ማለት ለእኔ የአላህ ስጦታ ነሽ፣ እናም የረሱል አደራዬ ነሽ። ከአንቺ ጋር ከተጋባን ብዙ ባይሆንንም እንኳን አልሐምዱሊላህ ልክ ብዙ አመት አብሮ እንደኖረ ሰው የሚያስቀና ፍቅር ነው ያለን። እናም ዛሬ ከሁሉም ሰው ፊት ፍቅሬን እና ምስጋናዬን ላቀርብልሽ እድል ስላገኘው በጣም ደስ ብሎኛል። አላህ አንቺን ሰጠኝ፣ ከዛም ከአንቺው ውድ የሆነች ቆንጆ ልሽ አላህ ሰጠኝ። ሁለታችንም አላህ እድሜያችሁን ያርዝምልኝ። በጀነትም አላህ አንድ ላይ ያርገን እንሻአላህ። ስለ ሁሉም ነገር አመሰግናለሁ። እወድሻለሁ። በመጀመሪያ አንቺን የመሰለች ልዕልት ሚስት ስለሰጠኝ አላህን አመሰግነዋለሁ። የእኔ ቆንጆ፣ ከጎኔ ሰው የሚያስፈልገኝ ሰዓት ሁሉ ሰው ሆነሽ ስለተገኘሽ አመሰግንሻለሁ። እኔ ባልሽ እንደሆን ስለመረጥሽኝ አመሰግንሻለሁ። የኔ ቆንጆ፣ ከማንም በላይ ስለምትተማመኝብኝ አመሰግንሻለሁ። ከማንም በላይ ስለምትታመኝልኝም አመሰግንሻለሁ። የኔ ቆንጆ ፍቅር ምን ማለት እንደሆነ ስላሳወቅሽኝ አመሰግንሻለሁ። በችግርም በደስታም ላለሽ ቋሚ ባህሪ አመሰግንሻለሁ። የኔ ደስታን ለማየት ስለምትጥሪው ጥረት ሁሉ አመሰግንሻለሁ። ምንም ነገር ማድረግ እንደምችል ሁሌም ስለምትነግሪኝ አመሰግንሻለሁ። የእኔ ቆንጆ የልጅ አባት ልታደርግኝ ስለሆነም አመሰግንሻለሁ። የእኔ ቆንጆ ሁሌም አፈቅርሻለሁ። አላህ ላንቺ እና የኔ መኖር ለሚያጓጓቸው ሲል ያቆይኝ። አመሰግንሻለሁ ማለት ለእኔ በደስታይ በሐዘኔም ማብረኛለች የምትኖር ብቸኛው ያለ ስጦታዬ ነህ። አልሀምዱሊላህ አልሐምዱሊላ አንተን የመሰለ ባል ሰጥቶኛል። ታላቅ ወንድም እንደሌለኝ እንዳይሰማኝ አድርገኛል። ታማኝ ጓደኛ በሌለበት ሰዓት ጥሩ ጓደኛ ሆነኛል። ለአንተ የምስጋና ቃራቶች ያጥሩኛል። አንተ ለእኔ ወንድሜም፣ አባቴም፣ ጓደኛም ባሌ ምንም አታካልኝ ነገር አለ። ብቻ ህይወቴን እንደዚህ ደስተኛ እንደሆን አደረግክ ሰው ነክ! አላህ ረጅም እድሜና ጤና ይስጥክ። ሁሌም በኔ ደስተኛ የምትሆን አድርገ አንተ ለኔ ብርታቴ ነክ ጥሩ ደረጃ እንድደርስል የምትፈልግ ትችያለሽ፣ አይዞሽ፣ እኔ ያለውልሽ እያልክ ብርታት ሆነኛል። የማይቻለውን ጊዜ እንድችልም የማይታለፈውን ጊዜ እንዳልፍ ሁሌም ከጎኔ ነበርክ። ስታመም ታመክ፣ ስስቅ ስቀክ፣ በደስቴ የተደስተክ፣ በሐዘኔ ተከፍተ፣ ከኔ ፍቅርን ብቻ ፈልገ። ከባድ ጊዜያትን በአላ ፍቃድ አልፈን እዚህ ደርሰናል። አልሐምዱሊላህ። በዚህ ደብዳቤ ብቻ ለአንተ ያለኝን ፍቅር፣ ምስጋና፣ ክብር መግለጽ ያቅተኛል። ብቻ አመሰግንሃለሁ።